እንኳን ለ1446 ኛው የኢድ አላዳሃ አረፋ በዓል በሰላም አደረሳችሁ። የብዝሃነት ማሳያ ወደ ሆነው አንድ ታሪካዊ ስፍራ እንጓዛለን። አውርነታችሁ ከእኛ ጋር ይሁን። አሁን ጅማ ከተማ የአባጅፋር ቤተ መንግስት አቅራቢያ የአርባዎቹ መስጊድ እንገኛለን። አርባዎቹ ላማዎች እነማን ናቸው? የዛሬው ትውልድ ከነሱ ምን ይማራል? ወደ ውስጥ እንገባለን። አንድ እንግዳም ይኖረናል። አሁን የቺ ትውልድ ሰዎች ይህንን ታሪኩን ሰምቶ አንድነትን መፍጠር የመነጋገር መስማቲም እንዲያደርጉ ነው ያለው። እዚህ አፍርታማ መስጊድ ባለበት የተባለበት አባጅፋር በዛ ዘመን ከአርባ ሀገራት ከውስጥ ሀገርም ከውጭ ሀገርም ዑለማዎችን አምጥቶ እዚህ ቦታ በአንድነት በእኩልነት ማለት ነው በብዝሃነት አስቀምጧቸው እንዲያስተምሩ ያደረጉበት ቦታ ነው ማለት ነው። ከዚህ ታሪክ አንድነትን እኩልነትን መማር አለበት ብዬ አምናለሁ ማለት ነው። መስጂዱንና ይህን መካነ መቃብር መለያየት አይቻልም። ያኔ ዘመናዊ የፖስታ አገልግሎት ባልነበረበት ዘመን ከአዲስ አበባ ጅማ ከጅማ አዲስ አበባ በእግራቸው እየተመላለሱ ንጉስ አባጂፋርን ለ35 ዓመታት በታማኝነት ያገለግሉት ፖስተኛ መካነ መቃብርም የሚገኘው እዚሁ ነው። አባዲኮ አባሲንቦ የሚባሉት የእሳቸው ተላላኪ ናቸው። ከጅማ ወደ አዲስ አበባ በ15 ቀን ይገባሉ። ከአዲስ አበባ ደግሞ በ15 ቀን ጅማ ይገባሉ። 35 ዓመት ያገለገሉ ፖስተኛ ናቸው። ከዚህ ውስጣ ይወስዳሉ ከዚያ ደግሞ መርሱን ይዘ ይመጣሉ። ሰላሳ አምስት ዓመት አባ ጅፋርን አገለገሉ በታማኝነት በቃ እሳቸው እንደሰሩት እነዚህ አሁን ያሉት ትውልዶች እንደሳቸው የሰሩትን ስራ ተቀብሎ በታማኝነት ሰርቶ እንዲያሳልፉ ነው። ብዝሃነትንና አንድነትን እንዲሁም ታማኝነትን አንድ ላይ አጣምሮ የያዘው የ159 ዓመት ታሪክን በውስጡ የሰነቀው የአርባዎቹ መስጅድ እና የነገስታቱ መካነ መቃብር ብዙ የሚነግረን ነገር አለው። መልካም በዓል።